የተከበራችሁ ተመልካቾቻችን ሰላም ለእናንተ ይሁን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው ዜናችን እናልፋለን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የፈረንሳይ ካቶሊክ ቤተ ክርስቲያን ልኡካንን በጽሕፈት ቤታቸው ተቀብለው አነጋግሩ። መምህር ጌታቸው በቀለ ዝርዝር አለው። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ሚያዝያ 16 ቀን 2017 ዓ.ም የፈረንሳይ የካቶሊክ ቤተ ክርስቲያን ልኡካንም በጽሕፈት ቤታቸው ተቀብለው አነጋግረዋል። ቅዱስነታቸው ለመጡት ልኡካን ወደ ኢትዮጵያ እንኳን ደህና መጣችሁ፣ ወደ መንበረ ፓትርያርክ መጣችሁ ስለ ጎበኛችሁን እናመሰግናለን ብለዋል። ክቡራን እንግዶች ሊቃነ ጳጳሳት

ይህን ቦታ በመርዳታችን በጣም በጣም ደስ ብሎናል። አቡነ ኤሪክ ድመላ የፈረንሳይ ጳጳሳት ኮንፈረንስ ሊቀጳጳስ እንደተናገሩት ባለፈው ዓመት ካይሮ ላይ የኮፕቲክ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ታውድሮስን አግኝተናቸዋል። ዛሬ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ቅዱስነቶን በማግኘታችን ትልቅ ደስታ ተሰምቶናል ብለዋል። አቡነ ኤሪክ አያይዘውም ቅዱስነቶ የካቶሊክ ቤተ ክርስቲያን ፓትርያርክ ዕረፍትን አስመልክቶ የሀዘን መግለጫ እንዳስተላለፉ እናውቃለን ባስተላለፉት በፍቅር የተሞላው ምኞቶን እናመሰግናለን ሲሉ አክለው ገልጸዋል። ር ር ፓሪስ ዳንስ ን ግሊዝ ፓሪዚየን ኮሚኖ ኦርቶዶክስ ኤቲዮፒየን ስት ርንት ሌር ሰማነ ዳስ ግሊዝ አቡነ ሎራ የፓሪስ ሊቃ ጳጳስም እንደተናገሩት ዛሬ እዚህ መንበረ ፓትርያርክ በተን ቅዱስነቱን በማግኘታችን ቅዱስነቱ ስላደረጉልን አቀባበልና ገለጻ በጣም እናመሰግናለን ሲሉ ደስታቸውን ገልጸዋል። በመጨረሻም ቅዱስነታቸው ባስተላለፉት አባታዊ መልእክት በቅርብ ጊዜ በሞት የተለዩን የሮም ካቶሊክ ቤተክርስቲያን ፓትርያርክ የሆኑት ብፁዕ ቅዱስ ፖፕ ፍራንሲስ ብዙ አገልግሎት ሲያበረክቱ የነበሩ ታላቅ አባት ናቸው። በመሞታቸው አዝነናል። በሥርዓተ ቀብራቸውም ላይ የሚሳተፉ ሁለት ብፁዓን አባቶች ልከናል ብለዋል። በቅርብ ጊዜ በሞት የተለዩት ፖፕ ፍራንሲስ በጣም አሳዝኖናል። ታላቅ አባት ነበሩ። በጣም ሰላማዊ አባት፣ ብዙ ለክርስቲያኒቱ ክርስቲያን ሁሉ ሲያስተላልፉት የነበሩ መልእክት ሁሉ በጣም የሚያስደስት ነበረ። እንግዲህ በሞት ተለይተውናል፣ በጣም አዝነናል። በዚህ ጉዳይ እኛም ቀብሩ ቅዳሜ ነው ተብለዋል። የሚመጣው ቅዳሜ እና ሰኞ እኛም ሰው ልከናል፣ እዛ የሚሳተፉ ጳጳሳት ልከናል። እግዚአብሔር እንግዲህ ነፍሳቸውን በመንግስቱ ይቀበልልን ብለን እንጸልያለን። ቅዱስነታቸው ለልኡካኑም እንደገለጹት በኢትዮጵያ ቆይታችሁ የተለያዩ ቦታዎችን እንደተዘዋወራችሁ ገልጻችሁልናል። በጦርነት የተጎዱ ቦታዎችን ጎብኝታችሁ እርዳታ ማድረጋችሁን ሰምቻለሁ። ይህንንም አጠናክራችሁ እንድትቀጥሉበት ሲሉ አባታዊ መልእክታቸውን አስተላልፈዋል። በኢትዮጵያ አካባቢ ብዙ ጉብኝት እንዳደረጋችሁ ገልጻችሁልናል እና በጣም እናመሰግናለን። ከጎበኛችኋቸው አካባቢ እናንተም እንደገራሳቸው እንደገለጻችሁት ብዙ የተጠቁ በዙ በአግሊ በሆነ ጦርነት የተመቱ እና የደቀቁ ስለሆኑ እርዳታ ባለፈው ጊዜም አድርጋችኋል ሰምቻለሁ። አሁን ደግሞ እንድትቀጥሉበት እውነቱ በጣም በአክብረት እናሳስባለን። በእለቱም ብፁዕ አቡነ ሳሙኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ሊቀጳጳስ ዶክተር አካሎ ልተሰማ በጠቅላይ ቤተ ክህነት የአስተዳደር መምሪያ ዋና ኃላፊና የልማትና ክርስቲያናዊ ተራድኦ ኮሚሽን ሰራተኞች ተገኝተዋል። እመቤታችን ቤዛ አይደለችም የሚል ከቤተ ክርስቲያን አስተምሮት ውጭ የሆነ ትምህርት በፍኖተ ጽድቅ ሚዲያ መተላለፉን አስመልክቶ የማህበራት ማደራጃ መምሪያ ለፍኖተ ጽድቅ ጠቅላላ ማህበር አስቸኳይ ማብራሪያ እንዲሰጥ መመሪያ አስተላለፈ። ሙሉ መመሪያውን ያረካል አድማሱ እንደሚከተለው ያቀርበዋል። የፍኖተ ጽድቅ መንፈሳዊ ማህበር የቤተ ክርስቲያናችንን ዶግማ ቀኖና ታሪክና የተቀደሰ ትውፊት በማክበር መንፈሳዊ ተግባራትን እንዲያከናውን በማህበራት መተዳደሪያ ደንብ አንቀጽ 9፣ 10 እና 11 መሰረት ፍቃድ ተሰጥቶት የሚንቀሳቀስ ማህበር መሆኑ ይታወቃል። ይሁን እንጂ ማህበሩ ከተቋቋመበት ዓላማዎች ውጭ ርቱዕ እምነት ከስነ ምግባር ጋር ይዞ የሚኖረውን ህዝበ ክርስቲያን ያሳዘነ፣ እናት ቅድስት ቤተ ክርስቲያናችንን ለጠላት መሳለቂያ እንድትሆን ያደረገ፣ ከቤተ ክርስቲያናችን አስተምህሮ ጋር የሚቃረን እመቤታችን ቤዛ አይደለችም የሚል ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ.ም ተምረት በሚዲያው ማስተላለፉን ተመልክተናል። በመሆኑም የማህበራት ምዝገባ ክትትልና ቁጥጥር መምሪያው በቅዱስ ሲኖዶስ ምላተ ጉባኤ ጸድቆ በተሰጠው ደንብ መሠረት በማህበራት መንፈሳዊ እንቅስቃሴ ዙሪያ ጥያቄ የሚያስነሱ ጉዳዮች ሲፈጠሩ ተገቢውን ክትትልና አስፈላጊውን እርምት የመስጠት ኃላፊነት ያለበት መሆኑ ይታወቃል። ስለሆነም አንደኛ፣ በፍኖተ ጽድቅ ጠቅላላ መንፈሳዊ ማህበር ሚዲያ ሚያዚያ 10 ቀን 2017 ዓመተ ምሕረት የተላለፈው ትምህርት የተቀረጸበትን ሂደትና ከተቀረጸ በኋላ ኤዲት የተደረገ መሆን አለመሆኑን ሁለተኛ ትምህርቱ ኤዲት ተደርጓል ከተባለ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የነገረ ማርያም አስተምሮ አንጻር ህጸጽ ያለበት ትምህርት መሆኑ እየታወቀ ከነስህተቱ ለምን በማህበሩ ሚዲያ እንደተላለፈ ሶስተኛ መላው ኦርቶዶክሳውያንን ያሳዘነ ይህ የስህተት ትምህርት ሁሉም የቤተ ክርስቲያናችን ሊቃውንትና ምዕመናን ተሰባስበው መከራ መስቀሉን በሚያስቡበት በዕለተ ስቅለት እንዲተላለፍ የተደረገበትን ዓላማ፣ አራተኛ የተላለፈው ትምህርት ሕጸጽ ያለበት መሆኑ ከታወቀ በኋላ በማኅበሩ አስተዳደር በኩል የተወሰደ የማስተካከያ እርማት መኖር አለመኖሩን፣ አምስተኛ በአጠቃላይ ማኅበሩ ከቅድስት ቤተ ክርስቲያናችን አስተምሮ ያፈነገጠ ስሁታዊ ትምህርት በሚዲያው እንዴት ሊያስተላልፍ እንደቻለ ከነ ምክንያቱ ዝርዝር ማብራሪያ በማዘጋጀት ከተሰጠው ሙሉ የትምህርት ቅጂ ጋር ይህ ደብዳቤ በደረሳችሁ ሦስት የሥራ ቀናት ውስጥ ለመምሪያችን እንድታቀርቡ እየገለጽን በሚዲያችሁ የተላለፈውን ትምህርት በአስቸኳይ አየር ላይ እንዲወርድ ታደርጉ ዘንድ በጥብቅ እናስታውቃለን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ህዝብ ግንኙነት መምሪያ ለፍኖተ ጽድቅ ጠቅላላ ማህበር ተሰጥቶ የነበረው የዘገባ ፍቃድ ጊዜያዊ እገዳ የተጣለበት መሆኑን አስታወቀ። ለዝርዝሩ ሙሉቀን ሀሰን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የህዝብ ግንኙነት መምሪያ ለፍኖተ ጽድቅ ጠቅላላ ማህበር ተሰጥቶ የነበረው የዘገባ ፍቃድ ለጊዜው መታገዱን ገለጸ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስር የሚሰሩ ኦርቶዶክሳውያን የሚዲያ ተቋማት በአንድ ማዕከል እንዲያገለግሉ የመረጃ ፍሰቱ ወጥነት ያለውና ተቋማዊ መሆን ይችል ዘንድ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የህዝብ ግንኙነት መምሪያ የሁለት ቀናት ስልጠና ተሰጥቶ የቤተ ክርስቲያንን መሰረት እምነት ሥርዓት አምልኮና ትውፊትን አክብረው በቤተ ክርስቲያን ዙሪያ ዘገባ ማከናወን የሚችሉበት ፍቃድ ከመምሪያ መሰጠቱ ይታወቃል። በመሆኑም ከነዚህ ሚዲያ ተቋማት መካከል የፍኖተ ጽድቅ ጠቅላላ ማህበር ፍኖተ ጽድቅ ቴሌቪዥን አንዱ ሆኖ ዘገባዎችን ሲያሰራጭ መቆየቱ ይታወቃል። ሆኖም ግን በፍኖተ ጽድቅ ቴሌቪዥን በእለተ ስቅለት ቅድስት ድንግል ማርያም ቤዛዊት ዓለም አትባልም በሚል ርዕስ የተላለፈው ትምህርት ውዝግብ በማስነሳቱና ቋሚ ሲኖዶስ በጉዳዩ ዙሪያ ተወያይቱ ውሳኔ ለመስጠት ለሮቡ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ የያዘ በመሆኑና ጉዳዩ በሚገባ ተጠርቶ ውሳኔ እስከሚሰጥበት ድረስ ከመምሪያ ለፍኖተ ጽድቅ ቴሌቪዥን የተሰጠው የዘገባ ፍቃድ ለጊዜው የታገደ መሆኑን ገልጿል። በተያያዘ ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ለፍኖተ ጽድቅ ጠቅላላ ማህበር የአየር ሰዓት አጋርቶ የነበረ ቢሆንም መቤታችን ቤዛ አይደለችም የሚል ከቤተ ክርስቲያን አስተምህሮ ውጭ የሆነ ትምህርት በፍኖተ ጽድቅ ሚዲያ ማስተላለፉን ተከትሎ የድርጅታችን የአስተዳደር ጉባኤ ሚያዝያ 16 ቀን 2017 ዓ.ም ባካሄደው ጉባኤ በቀጣይ የቅዱስ ሲኖዶስ ውሳኔ እስከሚሰጥ ድረስ ለማህበሩ ተሰጥቶ የነበረው የአየር ሰዓት በእግድ እንዲቋረጥ ውሳኔ አስተላልፏል። ወደ ሌሎች ዜናዎች እንሄዳለን። ከሰሜን አሜሪካ የመጡ ኦርቶዶክሳውያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሚገኘውን ቤተ መዘክርና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥንን ጉብኝት አካሄዱ። ሰናይት ባንተ ዝርዝሩን እንደሚከተለው አቅርበዋለች። ከሰሜን አሜሪካ ሚዙሪ ስቴት ሴንት ሉስ ከተማ የመጡ ኦርቶዶክሳውያን የጠቅላይ ቤተ ክህነት ሙዚየምና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሚዲያን ጎብኝተው ቅዱስ ፓትርያርኩንና የሚዲያውን ዋና ስራ አስኪያጅ አነጋግረዋል። የመጡበት ከተማ አንዲት አጥቢያ ቤተ ክርስቲያን ብቻ የምትገኝበትና አምስት ሺህ የሚጠጉ ምዕምናን አገልግሎት የሚያገኙበት እንደሆነ የገለጹ ሲሆን በሀገር ቤት ያለው አገልግሎት እንዲሰፋ የበኩላቸውን እንደሚወጡም ተናግረዋል። አምስት ሺህ አካባቢ ቤተሰብ ያለው በትውልድ ኢትዮጵያዊ የሆነ ህብረተሰብ አለን እዛ ና ብዙ የእምነቱ ተከታይ ኦርቶዶክስ እምነት ተከታይ ነው። አንድ ቤተክርስቲያን ና ያለን በፍቅር ነው የምንኖረው። አራት አባቶች እናም በርካታ ዲያቆናት አሉ፣ ጠንካራ የቤተ ክርስቲያን ተሳታፊዎች አሉ እና አባቶች በሚመሩ መሰረት ሚነግሩ መሰረት ለእምነቱ በሚፈቅደውም ለቤተ ክርስቲያኒቱ አገልግሎት እየሰጠ ነው ያለው ምእመኑ። እና ለምእመኑ እዛ ላለው ነገር ብቻ አይደለም አገልግሎት እየሰጠ በእርዳታ የሚፈልጉ ገዳማት እና ሌሎችም አብያተ ክርስቲያናት የተቻለውን ያህል በተቻለው መጠን እርዳታ ይሰጣልና ትልቅ የሚከበር ደስ የሚል ፍቅር የሞላበት ቤተክርስቲያን ያለን። ለጉብኝት የመጡት ኦርቶዶክሳውያን በተመለከቱት ሁሉ መደሰታቸውን ተናግረው በቀጣይ ስራዎች ሁሉ ተጠናክረው እንዲቀጥሉም ጠይቀዋል። ሚስጥራዊ የሆነ የቤተክርስቲያንን ታሪክ ስለማዳምጥ በጣም እርካታ የሰፊ ነው ስለዚህ እናንተ ጥሩ ስራ እየሰራችሁ ስለሆነ ለወደፊቱ በርቱ ጥረት ማድረግ አለባችሁ አሁን የሚታየው በማዕከላዊ ወጣቶች ላይ ነው እኔ የማየው ማዕከላዊ ወጣቶችን ነው የማየው በእናንተ ቴሌቪዥን ጣቢያ ላይ ትንንሾችስ የት ላይ ናቸው ሌላው በየመንገዱ የወደቁ አእምሯቸው የዞሩ አሉ እነሱንስ ምን ጥረት እያደረጋችሁ ነው? ይሄም ከናንተ ይጠበቃል። ሌላ እንዳይነጥቃችሁ የተነጠቁትን ደግሞ እንድትመልሱ ከናንተ ብዙ ጥረት ይፈለጋል እና በዚሁ እንድትበረቱ ነው ያለኝ አስተያየት። በጣም ደስ ብሎናል። ይሄ የሙዚየሙን ስንጎበኝ ብዙ ታሪክን የሚገልጹ በስዕል የተደገፉ ብዙ ነገሮች አሉ ና የቤተክርስቲያንን ታሪክ ብቻ ሳይሆን የሀገሪቱንም ታሪክ የሚያስረዱ ናቸው ና የቤተ ክርስቲያንንም የሀገሪቱንም ታሪክ ለመረዳት ሰፋ ባለ ሁኔታ ለመረዳት የአመቺ ሁኔታ ነው የፈጠረ ነው ሙዚየሙ። የበለጠ ሙዚየሙን ለማበልጸግ ብዙ ሰዎች ለብዙ ሰዎች ተደራሽ ለማድረግ የእናንተ ብቻ ኃላፊነት ሳይሆን የእኛም ኃላፊነት ነው። በያለንበት የተለያየ ነገር አብረን መስራት አለብን፣ አብረን መደገፍ አለብን። ቤተክርስቲያንም ጥንታዊ ናት። ታሪክም ትምህርትም ከእሷ ነው የተጀመረው። ቀዳሜ የላትም። በዚህን ያህል ደረጃ ግን ያየሁት ዛሬ ነው እና እጅግ አድርጌ ያመሰግናለሁ። አጋጣሚው በጣም ጥሩ ነው። ይሄ ግን እኛ ላይ መቅረት የለበትም ባይነኝ። በተለይ በውጭ ባለነው ሰዎች ችግራችን ሰፊ ነው። እኛ ኦርቶዶክሳዊያን ሁሉ ነገር አስተማሪያችን ነው። ኢትዮጵያ ውስጥ ስንኖር ማለት ነው። በማወቅም ባለማወቅም አማርኛ የማያውቁ ልጆች አሉ። የቋንቋቸው እንግሊዝኛ ብቻ ይሆናል። መስማት የሚችሉ አሉ መናገር ማይችሉ አሉና ለነሱ ሰምተናል፣ አሁን እየተዘጋጃችሁ እንደሆነ ግን የኛ ልጆች እዛ አሁን በድቁና ያሉ ቋንቋውን በደንብ የሚችሉ ልጆች አሉና እነሱ ሊረዷቸው ይችላሉ። እና ትንሽ ስራውን አቀናጭተን ብንሰራው ከብዙ ስራ መስራት ይቻላል ና ቅንጅት ያስፈልገዋላለሁ። ሚዲያው አሁን እየሰራ ያለውን በሚገባ እንረዳለን ያሉት ጎብኚዎቹ የበለጠ እንዲጠናከር አስተዋጽኦ እንደሚያደርጉም ተናግረዋል። እምነትን በተመለከተ ታሪክን በተመለከተ ብዙ ነገርን ያካትታል። ያንን ብቻ ሳይሆን ከሳይንስ ጋር ከሕክምናም ጋም ከተለያዩ ነገሮችም ጋር አብሮ እየሰራ ያለን ሚዲያ ነው እና ህዝቡን በሃይማኖትና በታሪክ እንዲሁም ከተለያየ በከሳቅ ከዚሁ ጋር በተገናኙ በሳይንስ ዘርፎችም እየረዳ ያለ ሚዲያ ነው እና የበለጠ መበልጸግ አለበት። እዚሁም ደግሞ ድጋፍ የሚያስፈልግ ከሆነ ከጎናችሁ ነንና በመጨረሻም ትውልዱን በማስተማር ቤተክርስቲያንና ሀገርን ለቀጣዩ ትውልድ ለማስተላለፍ በትኩረት ሊሰራ እንደሚገባ ተገለጸ። መምህር መዝገቡ ጌታቸው በዚህ ዙሪያ ተከታዩን ዘገባ አጠናቅረዋል። ሰው የዋለበትን ይመስላል። ስመ እግዚአብሔር የሚጠራባት ሥጋ ወልደ አምላክ የሚቆረስባት ደሙ የሚፈስባት ቅድስት ቤተ ክርስቲያንን ከልብ ያዘወተረ ክርስቲያን መለያ ምልክቱ ንጹሕ እምነትና ቅዱስ ፍቅር ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የእርሱ ተከታይ ለመሆናችን ብቸኛው ምልክት ፍቅር መሆኑንም ነግሮናል። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ እንዲል ፍቅር አልባ ክርስቲያን በቅድስት ቤተ ክርስቲያን ካለ ቤተ ክርስቲያንን ስለ ግል ፍላጎቱ እንጂ ስለ እግዚአብሔር ፍቅርና ሕግ እንዳልቀረባት በዚህ ይታወቃል። አቶ አጥናፉ ቦጋላ ይባላሉ፣ የሕግ ባለሙያ ናቸው። በቀድሞ ዘመን ቅድስት ቤተ ክርስቲያንን በሙያቸው ያገለገሉ በዘመናቸው ስለነበሩና የዚህ ዘመን ክርስቲያኖች እንዲህ ሲሉ የታዘቡትን ተናገሩ። የቤተ ክርስቲያን ጥቅምና ጥቅም ጎልቶ የታየው አሁን ነው። ወጣቶች በብዛት እንግዲህ የዚያ ጊዜ መሰረቱ ቢጣልም በብዛት የተሰበሰቡና ቤተክርስቲያንን ማገልገል ይቻሉ አሁን ነው። እንግዲህ ሌላ ምክንያት ሊኖረው ይችላል። የዚያ ጊዜ ግን ቤተክርስቲያንን የሚቀርቡት በቅን ልቦና በትጋት ነበር የሚያገለግሉ። በግሪክ የነበሩ ክርስቲያኖች ውሏቸውን ከዛሬ በልተን ነገ እንሙት ፍልስፍና አራማጆች ኤፌ ቆሮሳውያን ጋር ሲያደርጉ የክርስትናን አምድ ትንሣኤ ሙታንን መጠራጠር ጀመሩ። ሐዋርያውም አትሳቱ ክፉ ባልንጀርነት መልካሙን አመል ያጠፋል፣ እንዳለ በዚህ ዘመንም ፍቅር አልባት መብዛቱ ልጆቻችንን እኛ ሳናስተምር ለሌላው ዓለም ፍልስፍና ማጋለጣችን ነበረ። አቶ አጥናፉ ወጋለ የዚህ ዘመን ትውልድ መንገዱን መሳቱም ይሄው ነው ሲሉ እንዲህ ሀሳባቸውን ይናገራሉ። እንግዲህ የዛ ጊዜ ድብልቅልቁ የወጣበት ጊዜ ነው። እኛም ተጠያቂዎች ነን፣ ለዚያ ልጆቻችንን አላስተማርናቸው። አሁን ዝም ብለ በእነሱ ላይ መፍረድም አንችልም። በዚያ ጊዜ የተሰራውን ስህተት በታሪክም ሆነ በጽሑፍም ሆነ በተረትም ቢሆን ሲወራ ሰምተውታል። ያንን ከተረዱት ያንን አርመው ወደ ትክክለኛው መስመር መግባት አለባቸው። ይሄ ለመጪው ትውልድ አሁን ላለው ትውልድም አይደለም፣ ለምእመናንም ለቤተ ክርስቲያንም አይደለም፣ ሁሉንም የሚመለከት ነው። በሁሉም ቦታ የተደረገ ስህተት አለ። ያ እንዳይደገም ነው አሁን መትጋት ያለብን እንጂ ላለፈው ጥፋት ተጠያቂ ብንሆንም አሁን እኛም መጸጸት አለብን ወጣቱም ደግሞ የምንጸጸትበትን ድርጊት መፈጸም የለበትም ራሱን ንጹህ አድርጎ መቅረብ አለበት በመጨረሻም አቶ አጥናፉ ቦጋለ መፍትሄውን እንዲህ ሲሉ አስቀምጠዋል ለዚህ ደግሞ መንገዱ መጀመሪያ እግዚአብሔርን መፍራት ነው ቢጽን ማፍቀር ነው አፍቅሮ ቢጽ የሚባለው እዚህ ላይ ነው ይመጣል ይሄ ከሆነ አገራችን ትድናለች። ይህ ካልሆነ ግን ኃጢአት በኃጢአት፣ ጥፋት በጥፋት እየተደራረበ መድረሻችን ወደማይታወቅ ገደል ነው የምንገባው፣ የታሪክ ገደል ነው የምንገባው። ስለዚህ ከዚያ ራሱን ማዳን አለበት ትውልዱ። ይህ ትውልድ ስል ግን ሃይማኖተኛውንም ከሃይማኖት ውጭ የሚሆኑ ይመለከታል። ምክንያቱም አገሪቷ የጋራ ናትና። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላል። ሌሎች ዝግቶቻችን አሁንም ይቀጥላሉ። ቆይታችሁ ከእኛ ጋር እንዲሆን በአክብሮት እንጋብዛለን።